ወንዳልሽ ከፍ ምንም የተረጋጋ ቀልብ ይላት ተፈሶ የተጣላች አይደለች፣ አለ አይደል? የዋህነቷ እብደቷ ደስ ይላል፣ ምኗም ደስ አይላል። እንደዚች አይነት ሴት እኮ ለሚስትመታቶንማት አዎ፣ እሱ እሱ እውነት ነው እኮ እንድን የምትናደድ ስለማይገባ ነዋ። ሲጀመር አልተልቢ ያለው ሌላ ሰው ጋ ነው። እንግዲህ መናገር ካልቻልሽ ምንም ልረዳሽ አልችል። ፋራ የማይገባ ማሀይ ብለሽ ከዳጣ ነው ይህን የሰማችሁ። ታዲያ ምን ችግር አሉ የማታውቀው ነው እያሳወቀቻት ያለችው ውሀ እኮ። ይኸውልሽ፣ ከቤት ስለማትወጣ ነው እንደዚህ ሞኛ ሞኝና ጅላጅል ሆነ አይቀረችው። አንተም ደግፍካት ይኸውልሽ። ከውሀ ይልቅ አብዬ ላይ ክትትል አድርጌ አቶ ጌታቸው ልጃቸውን ዳጣ ተቀብለው ፍቅርና እንክብካቤ የሰጧት መምጣት በአቤጌም ላይ ጥርጣሬ እንዲያድር አድርጓል። በተለይ ደግሞ የፊት ገጽታቸው መመሳሰል ከውሃ ጋራም፣ እንደዚሁ ዳጣና ውሃ በጣም ነው የሚመሳሰሉት፣ አባዬንም ትመስለዋለች ያለ ነገሩ አባዬ ከጎዳና አንስቶ ሊያመጣት አይችልም ነበር። በዚህ ልክም እኛን ትቶ ትኩረቱን ባልሳበችው ነበር። ከጀርባቸው ሌላ አዲስ ታሪክ አለ በማለት ጥያቄዋን አስከትላለች። እናት ግን ምን አይነት ጥያቄ ልታነሽብኝ ፈለግሽ? ይህንን ላዳምጥሽ ፈቃደኛ አይደለውም። አብረን ስንኖር በትዳራችን የኔ ባለቤት እንደዚህ አይነት ታሪክ ሊኖረው አይችልም በማለት የአቤጌን ሀሳብ በፍጹም ልትቀበላት አልፈለገችም እንደውም እንደዚህ አይነት ነገር ሁለተኛ እንዳታነሳባት ማስጠንቀቃታለች። ነገር ግን የእናት ማስጠንቀቂያ ያላስፈራራት አቤጌም ወደ መኝታ ክፍል በመግባት የዳጣን ፀጉር በመቁረጥም በድብቅ በዲኤንኤ ምርመራ ማረጋገጥ እንደምትፈልግም ቆርጣ ተነስታለች። ይህንን ለማድረግም ዳጣ በተኛችበት ወደ መኝታ ክፍል በማምራትም ፀጉሯን ቆርጣ ለመውሰድ ለብዙ ጊዜ ሙከራ አድርጋለች። በእርግጥ ዳጣ ከእንቅልፏ እየተንቀሳቀሰች እና ከወዲያ ወዲህ እየተሽከረከረች ጸጉሯን ለማንሳት ቢያስቸግራትም አቤጌም ግን በፍጹም ልትመለስ አልፈለገችም። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ በያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ ዳጣ ክፍል ሰባትን የምንከታተል ይሆናል። ምን አዲስ ትዕይንት አለ? አብራችሁን ቆዩ። በናታንና በዳጣ መካከል ያለው መቀራረብ ለአቤጌም ጤንነት እንዲሰማት አላደረጋትም። ትናንትና መታ ይኸው፣ ዛሬ ከናታን ክፍል ድረስ በመግባት ከእሱ ጋር እየተግባባች ነው፣ እኛን ግን በፍጹም ሊያስገባን አይችልም በማለት ናታንንም ዳጣን ፈቅዶ ወደ ክፍሉ በማስገባቱ እየወቀሱት ነው። ሮ ማርታ በኩልም ከክፍሉ ሁለተኛ እንደዚህ አይነት ነገር እንዳይለመድሽ በማለትም ማስጠንቀቂያ ደርሷታል። ዳጣም በፍቅር ጉዳይ ከሆነ በፍጹም እንዳታስቢው እኔ አሁን ላይ የማፈቅርበት ጊዜ ላይ አይደለውም በማለትም ለወይዘሮ ማርታ ነግራቸዋለች። በእርግጥ ቤተሰብን ተርባ ወደዛ ቤት የተቀላቀለችው ዳጣ የቤተሰብን ፍቅር ማጣጣም እንጂ ከናታን ጋራ ጾታዊ ግንኙነት ሀሳቡም ያላት አይመስልም። ነገር ግን ገና ለገና በሁለታቸው መቀራረብ መካከል ምናልባትም ወደ ፍቅር ያምራሉ በሚል ስሜት ወይዘሮ ማርታም በበኩላቸው እየተከላከሉ ይገኛሉ። አቤጌም በዳጣና በናታን መካከል ባለው መቀራረብ የሆነ ተንኮል መስራት እንዳለባትም ከሰራተኛዋ ከሰላም ጋር እየተነጋገረች ነው። በእርግጥ ሰላም በአቤጌም ሀሳብ በፍጹም አልተስማማችም። መጥፎ ስራ ላይ ትብብር ላደርግ አልፈልግም፣ የፈለገውን ሚሊየን ብር ከአጠገቢ ያስቀምጠሽ አድርጊ ብትኝ ይህንን ላደርግልሽ አልችልም፣ ምክንያቱም የመጥፎ ስራ ተባባሪ መሆን አልፈልግምና በማለት ሰላም ከዳጣ ጎን እንደሆነችም ተመልክተናል። ሰላምም ዳጣን በጣም እየወደደቻት መጥታለች። በተለይ የዳጣ ተግባቢና ቀላል ጸባይዋ ፈጥኖ ሰዎችን ለመግባባት ያመቻልና አሁንም እናቷ የሆነችው ሰላም የኋላ ታሪኳን ከጎዳና ምን አይነት ህይወት እንዳሳለፈች፣ ቤተሰቦቿስ የት እንደሚገኙ እንድታጫውታትም ጠይቃት ነበረ። ዳጣም ስለ ቤተሰብ ታሪክና ስለ አመጣጧ ሁሉንም አንድ ባንድ ልታስረዳት እንደምትችል ለዚህ ደግሞ ጊዜ እንደሚያስፈልጋትም ነግራታለች። ቀጥሎም ከዳጣ ጥያቄ ቀርቦላታል። ይኸውም ልጅ የለሽም ወይ አሁንስ መውለድ አትፈልግም ወይ የሚሉ ወዘተረፈ። ታዲያ የዳጣ እናትም የልጅ ነገር ሲነሳባት በጣም ያቀለሸልሻታል ማለትም ካሳለፈችው ቁስል ወጣትነቷ ወልዳት ፍቅር ሰጥታ ያላሳደገቻትን ዳጣ እያሰበችም አሁን ላይ እንደዚህ አይነት ነገር ሲነሳባት ብዙ ደስ አይላትም። በሌላ በኩል ናታንን ለልጃቸው ለማጋባት ካላቸው ጉጉት የተነሳ ማርታ ዛሬ ላይ ናታንን ለማግባባት ሞክራለች። ሆኖም አቤጌም በጣም ጥሩ ልጅ እንደሆነችና እሷን ቢያገባ ጥሩ ሕይወት እንደሚኖረውም ወደፊት እየተመኘችለት እንደሆነም ለናታን ገልጻለታለች። ናታንም በእርግጥ አሁን ላይ ስለ ትዳር የማስብበት ጊዜ ላይ አይደለውም፣ ነገር ግን ትምህርቴን ስጨርስ ወደዚህ መግባቴ ግድ ነው የማይቀር ነው በማለትም ለወይዘሮ ማርታ ገልጾላቸዋል። ታዲያ በልቡ የተመኛትና ያሰባት ሴት አለች የለችም የሚለውን ለማጣራት ሞክረዋል። አሁን ላይ ምንም ያሰብኩት ነገር የለም በማለትም በናታን ልቡ ውስጥ ዳጣ እንጂ አቤጌም እንደሌለችም ገልጾላታል። ይህንን የሰሙት ወይዘሮ ማርታ በፍጹም ዳጣማ ልትሆን አትችልም፣ ጎዳና ያደገች ምንም ስነስርዓት የሌላት ናት፣ ለአንተ አትመጥንም በማለት እየተከላከሉ ነው። ሆኖም አቤጌምን ቢያገባ ግን በጣም ስነ ስርዓት ያላትና ውብና ቆንጆ ሆና እንደምትመጥነውም ለማግባባት እየሞከሩ ነው። ሆኖም ናታን በተቃራኒው እንደሆነም እንግዲህ በተደጋጋሚ ከአቤጌ ምንም አይነት ስሜት እንደሌለውም ሲገልጽላቸው ተመልክተናል። በእርግጥ አቤጌም ዛሬ መኝታ ክፍል ድረስ ፍጥጥ ብላ በመሄድም ለናታን የፍቅር ጥያቄ አቅርባለታለች። ናታን በፍጹም የእሷን የፍቅር ጥያቄ እንደማይቀበል ገልጾላት ክፍሉን ትቶ እስከ መውጣት ደረጃ የደረሰበት አጋጣሚ ነበረ። ዳጣም በጣም እዛ ቤት ቤተሰቦችን አገኘው ብላ ብትደሰትም ደስታዋን ግን ሙሉ ሊያደርጉላት ያልቻሉ ብዙ ነገሮች እንዳጋጠሟትም ለአባቷ በግልጽ ነግረዋለች። በተለይ ደግሞ በቀጠሩ የተያዘለት የዲኤንኤ ምርመራ ውጤት ቶሎ ተደርጎ ይህንን እሷን ማወቅ እንደምትፈልግም ገልጻላቸዋለች። በተለይ ከዲኤን ምርመራ በኋላ ከአባቷ የምታገኘውን ፍቅር እያሰበችም ይህንን ህይወት በነፃነት ትኖረው ዘንድ የጓጓችም ትመስላለች። ዛሬ ላይ አባትየውን የዲኤን ምርመራው መዘግየት የለበትም ካለበለዛ፣ ለእኔም በጣም አስቸጋሪ ነው በማለት ለአባቷም ገልጻለታለች። አባቷም ከዚህ በኋላ ቃል እገባልሻለሁኝ ያውኔ ናንቺ እርግጠኛ ለመሆን እንጂ ውስጤ ግን ልጄ እንደሆንሽ እየነገረኝ ነው። ለምንም ነገር አታስቢ። የዲኤንኤ ምርመራ ተደርጎ እንኳና ልጄ ባትሆኝ እንኳን ከዚህ በኋላ ልጄ ነሽ በማለት ፍቅር ሊሰጧት እንደሚችሉም ቃል ገብተውላታል። ወይዘሮ ማርታ በኩል ግን ዳጣ ከመጣች በኋላ ለልጆቼ የምትሰጣቸው እንክብካቤ እንደ በፊቱ አይደለም፣ ሙሉ ትኩረትህን ዳጣ ላይ ያደርግሃል ለምን ልጆችን ታውክብኝ? በሚል ስሜትም ለሌላ ጭቅጭቅ ተዳርገዋል። በፍጹም እኔ ልጆችን የማዳላበት አንዳች ምክንያት የለኝ፣ ያው ከጎዳና ያመጣናትን ልጅ አብራን ብትኖር ምንም የሚጎዳና አንዳች ነገር ስለሌለ ብቻ ነው በማለትም ለሚስታቸውም አስረድተዋል። ሆኖም በዚህ ምክንያት እንግዲህ ቤተሰቡ እየታመሰ ይገኛል። በሌላ በኩል አቤጌም ዳጣ ላይ ሌላ ጥርጣሬ ያሳድሮባታል። ማለትም አባቴ እኛን ትቶ ሷን እየተንከባከበ ያለበት ምክንያት አንዳች ነገር ሊኖር ይችላል። እማዬ የምልሽን ስሚኝ፣ ከዚህ በፊትም የነገርኩሽን አልቀበልም አልሽኝ እንጂ ዳጣ ግን የአባዬ ልጅ ትመስለኛለች። መልካቸው በጣም ነው የሚመሳሰለው። ይህንን ደግሞ አስተውዬ ስለተመለከትኩ ነው በማለትም ለእናቷ ገልጻለች። እናቷ ይህ ሀሳብ ትክክል አይደለም፣ እንዴት እንደዚህ ልትይ ትችያለች? ሁለተኛ እንደዚህ አይነት ነገር ስትናገሪ ብሰማሽ አንስቼ ወደ ጸበል እንደምከትሽም አውቀሽ ግቢው፣ በማለት ልጃቸው ጤነኛ ሀሳብ እንዳላሰበችም ገልጸውላታል። አቤጌም ግን ይህንን ሳላሳካው አልተኛም በማለት መኝታ ክፍል ድረስ በመሄድም የዳጣን ጸጉር ለመቁረጥም እላይታች እያለች ነው። እርግጥ ዳጣን በእንቅልፍና በሰውኛ ሆና ትግል ላይ ነበረች። እንዲህ ከወዲያ ወዲህ ስትገላበጥባትም ጸጉሯን ቆርጣ ለመውሰድ የተቸገረችም ትመስላለች። ብቻ በብዙ ውጣ ውረድ የዳጣን ጸጉር ለመቁረጥ ችላለች። ይህንን እውነትማ በራሴ መንገድ ምርመራው ተጠናቆ ማወቅ ይኖርብኛል በማለትም የሄደችበት ርቀት እንግዲህ ዳጣና አቶ ጌታቸውንም የቀደመቻቸው ትመስላለች። እንግዲህ አቶ ጌታቸው በእርግጥ ልጅ እንደሆንሽ እንኳና ውስጤ ይነግሮኛል። ነገር ግን መቶ ፐርሰንት እርግጠኛ ለመሆን የግድ ምርመራ ያስፈልገናል፣ በማለት ለቀጠሮ የተያዘለት የዲኤን ምርመራ በቅድሚያ አቤጌም ውጤቱን የምታውቀው ይሆናል። ታዲያ የዚህን ውጤት ሁኔታ ደግሞ በመጀመሪያ ልታውቀው የምትችለው እራሷ አቤጌምና እናቷ ወይዘሮ ማርታ ይሆናሉ። በዚህ መካከል አቶ ጌታቸውስ በትዳራቸው ላይ ምን አይነት ፈተና ሊያመጣባቸው ይችላል? እንግዲህ አሁን ትዳራቸው እንዳይናጋ ሚስጥራዊ አድርገው የያዙት ትልቅ መረጃ ነገር ግን በአቤጌም አማካኝነት ቀድሞ መጋለጡ እጅግ በጣም አሳሳቢ ነገር ነው። በእርግጥ ይህ ነገር እውነታው የምታወቁ፣ ምናልባትም በናታንና በዳጣ መካከል ለሚፈጠረው የፍቅር ግንኙነት ይህ ትልቅ መከላከያ ሊሆን ይችላል። ምክንያቱም እነዚህ ልጆች ሳይተዋወቁ ወደ ማይሆን አቅጣጫ የሚሄዱበት አጋጣሚ ሊፈጠር ይችል ይሆናል። እርግጥ እውነታው መታወቁ ራሳቸውን ለመከላከል ከብዙ ነገር እንዲታደጉ ሊጠቅማቸው ይችላል። በወይዘሮ ማርታ አለመተማመንን ቢፈጥርባቸውም በናታንና በዳጣ መካከል መቀራረባቸው ወደ ፍቅር እንዳያምራም የገዛ የስጋ ዘመዳቸው እንደሆነች ከታወቀ ራሳቸውን ከከባድ ስህተት የሚጠብቁበትም አጋጣሚ ሊፈጠር ይችላል። እንግዲህ የዛሬው ዳጣ ክፍል ሰባት ይህንን ይመስል ነበረ። በቀጣይ ቪዲዮ ይዘላችሁ እስከሚመጣ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጋብዛለሁ። ባይ ባይ።